ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የጥቅምት 12 2018 ዕለታዊ ወቅታዊ ማኅበራዊና ኢኮኖሚያዊ መረጃዎችን አሰባስበን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የመንግሥት ሠራተኞች የደሞዝ ቅነሳን በተመለከተ አሳዛኝ ዜና ተሰምቷል። በዚህም የህዝብ እንባ ጠባቂ ተቋም ከህግ ውጭ ሲል አሳስቧል። ሙሉ መረጃውን ይዘናል። ከህገ ወጥ የገንዘብ ዝውውር ጋር በተያያዘ መንግስት የመጨረሻ ውሳኔ አስተላልፏል። በዚህም ሐዋላ ሊታገድ ስለመሆኑ ሙሉ መግለጫ ወጥቷል። በዝርዝር እናደርሳለን። ከ63 ሰዎች በላይ ህይወትን የቀጠፈ የመኪና አደጋን በተመለከተ አሳዛኝ ዜና ተሰምቷል። በዝርዝር ይዘነዋል። መንገድ ተዘግቶ ሁለት ቀናት በመቆጠሩ ከፍተኛ ጉዳት እየደረሰባቸው ያሉ ዜጎቻችንንም በተመለከተ ሙሉ መረጃ ወደ እናንተ እናደርሳለን። ነጋዴዎችን በተመለከተ የመጨረሻ ማስጠንቀቂያ ስለመውጣቱና እርምጃ ሊጀመር ስለመሆኑ ከመንግስት በኩል ይፋ ሆነዋል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ ይዘናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው አብራቸውን ቆዩ። እንግዲህ ክቡራን ተመልካቾች በተለይ በተለያዩ የዓለም ሀገራት ሆናቸው ገንዘብን በሐዋላ የምትልኩ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ የመጨረሻ ማስጠንቀቂያ በዚህ ሰዓት ይፋ ሆኗል። የሱን ዝርዝር መረጃ በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። የኢትዮጵያ ብሔራዊ ባንክ ከሕገወጥ የገንዘብ ዝውውር ጋር በተያዘ የተናበበ የተቀና እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ባንኩ እንዳስታወቀው ይህ እርምጃ ከመውሰዱ በፊት በሕገወጥ የገንዘብ አስተላላፊዎች፣ ተቀባዮች እንዲሁም ላኪዎችና አስመጪዎች ላይ ሰፊ የማጥናት ስራውን አጠናቋል። የባንኩ ገዢ ኢዮብ ተካልኝ እንዳረጋገጡት የሐዋላ አስተላላፊዎቹ ያነሷቸውን እንደ ሲስተም ኢንቴግሬሽንና የማበረታቻ ጉዳዮችን በመቀበል ብሔራዊ ባንክና የባንክ አመራሮች አስፈላጊውን ድጋፍ ሁሉ እንደሚያደርጉ ቃል ገብተዋል። ለተቋማቱ የተሰጡ ምክሮችን የአጭር ጊዜ ትርፍ ሳይሆን የረዥም ጊዜ የቢዝነስ እይታን በመያዝ በህጋዊ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩም ብለዋል። ይሁን እንጂ ተደጋጋሚ ማስጠንቀቂያ ቢሰጥም ከህገወጥ ስራ ያልተቆጠቡ አካላት እንዳሉ ባንኩ ገልጾ፣ ይህንን ተከትሎ ለሁሉም ባለድርሻ አካላት የመጨረሻ ማሳሰቢያ መስጠቱን ነው። ካፒታል ያገኘው መረጃ የሚጠቁመው ብሔራዊ ባንክ ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግና የታክስ ባለስልጣኑን ህግ አጣቅሶ በተለይ በቅርቡ የወጣውን በወንጀል ድርጊት የተገኘውን ገንዘብ ህጋዊ አስመስሎ ማቅረብ ተግባር ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት መኖራቸው መድረሱንም አስታውቋል። ባንኩ አክሎ የተናበበ የተቀናጀና ሰፊ እርምጃ ለመውሰድ ያሰበ ሲሆን ይህም አካውንት መዝጋት ብቻ ሳይሆን ተቀባዮችንና ላኪዎችን ያካተተ ሰፊ የማጥራት ሥራ ተሰርቶ ወደ ተግባር እርምጃ እንደሚወሰድ በዚህ ሰዓት ጥብቅ መመሪያ አስተላልፏል። በሌላው መረጃችን መንገድ ተዘግቶ ሁለት ቀናት መቆጠሩ ለከፋ ጉዳት ደርሶብናል ሲሉ ዜጎቻችን ከፍተኛ ብሶት እየገለጹ ይገኛሉ። ከአርባ ምንጭ ወደ ኮንሶ ያለ የመንገድ ክፍል ኤድጎ ከተማ ላይ በተነሳ ግጭት ምክንያት መንገዱ ለሁለተኛ ቀን እንደተዘጋ ነዋሪዎች ጠቁመዋል። መንገዱ በመዘጋቱ ምክንያት ቱሪስቶችን ጨምሮ የሚበላ አትክልት እየጫኑ ተሽከርካሪዎችና የሕዝብ ትራንስፖርት ጉዞ ላይ የነበሩ መንገደኞች ችግር ላይ እንደወደቁ መረጃው ያመላክታል። አልጎ ከተማ የተፈጠረውን ጅግት በተመለከተ ፖሊስ የሰጠው መረጃ እንደሌለም ተያይዟል። በሌላው መረጃችን ከመንግስት ሰራተኞች የደሞዝ ቅነሳን በተመለከተ አሳዛዥ አሳዛጅ ዜና ተሰምቷል። በዚህም የህዝብን ባጠባቂ ተቋም ከህግ ውጭ ሲል አሳስቧል። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይንም በህግ በግልጽ ከተደነገገ ውጭ ከሰራተኛ ደሞዝ ላይ መቁረጥ የአስተዳደር በደል በመሆኑ ችግሩ በተከሰተባቸው አካባቢዎች ሁሉ ስለ ጉዳዩ ልዩ ትኩረት በመስጠት ተገቢውን እርምጃ ሊወሰድ እንደሚገባም የህዝብን ባጠባቂ ተቋም አስታወቀ። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ሥራዎች በሚል ደሞዛቸውን ያለ ፍቃድ ይቆረጥብናል የሚል ቅሬታ ሲያቀርብ መቆይታቸውን የኢትዮጵያ እምባጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ አቶ አንለይ ወርቄ ለብስራት ሬዲዮ ተናግረዋል። ከቅርብ ጊዜ ወዲህ በተለይ በሲዳማ ብሔራዊ ክልል መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍርዳቸውን ሳይሰጥ ከደሞዛቸው ላይ እንደተቆረጠ ነው የተገለጸው። በዚህም መፍትሄ እንዲሰጣቸው በተለያዩ ጊዜያት ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አዋሳ ቅርንጫፍ አቅርበዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግሥት ዳውሮ ዞን የተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ያቀረቡ ሲሆን ይህም ችግር ምን ያክል ሰፊ እንደሆነም ያሳያል። ለኢትዮጵያ ሕዝብ እንባ ጠባቂ ተቋም ከህግ በተሰጠው ስልጣንና ተግባራት መካከል አንዱ የመንግስት አስፈጻሚ አካላት የሚወስዳቸውን አስተዳደራዊ መመሪያዎች የሚሰጣቸው ውሳኔዎችና አሰራሮችን ህገ መንግስታዊ ድንጋጌዎች እንዲሁም ሌሎች ህጎችን የሚቃረኑ መሆናቸውን መመርመር መቆጣጠር እና ማረጋገጥ መሆኑን ገልጿል። የፌዴራል መንግስት ሰራተኛ አዋጅ ቁጥር 1353/2017 አንቀጽ 11 ንዑስ አንቀጽ 2 ላይ የማንኛውም የመንግሥት ሰራተኛ ደሞዝ አዋጅ ከሚይዘው በስተቀር ሊያዞ ወይም ሊቆረጥ አይችልም፣ ሰራተኛው ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትዕዛዝ ወይንም በህግ በተነገገ መሰረት ካልሆነ በስተቀር ሊያዞ ወይም ሊቆረጥ አይችልም ብሎ መደንገጉንም ተናግሯል። በዚህ ንዑስ አንቀጽ ሰ ወይንም ሐ መሰረት ከሰራተኛ ደሞዝ በየወሩ የሚቆረጠው ከደሞዙ አንድ ሶስተኛ እንደማይበልጥ በንዑስ አንቀጽ ላይ በግልጽ ተደንግጓል። በብሔራዊ ክልሎች የመጡ የመንግሥት ሰራተኞች ሕጎች በዚህ ረገድ ተመሳሳይ መሆናቸው ተገልጿል። ሰራተኛው በዳ ወይም ሌላ ማንኛውም ምክንያት በፍርድ ቤት ተፈርዶበት ከሚከፈለው ደሞዝ ላይ እንዲቆረጥ ካልታዘዘ ወይንም በሕግ በተደነገገ የገቢ ግብር መሠረት ካልሆነ በስተቀር ሰራተኛው ስምምነቱን በጽሑፍ ሳይገልጽ ከደሞዙ ሊቆረጥ አይገባልም፣ ተብለዋል። በመሆኑም ችግሩ በተከሰተባቸው አካባቢዎች ሁሉ ለጉዳዩ ልዩ ትኩረት በመስጠት ተገቢ እርምጃ ሊደረግ ይገባል ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም በዚህ ሰዓት አሳስበዋል። በሌላው መረጃችን ነጋዴዎችን በተመለከተ ጥብቅ መመሪያ ተላልፏል። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በህግ ከተፈቀደላቸው በላይ የሆኑ ዕቃዎችን በሐሰተኛ ሰነድ አማካኝነት ዋዳ አገር ውስጥ በማስገባት ላይ መሆናቸውን አጋልጧል። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትዕዛዝ እንዲሰጠው አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጭ በሆነ መልኩ በመረጃ ላይ ጨምሮ በመግለጽ ሰነዶችን እያስመዘገቡ ይገኛሉም ብለዋል። ይህንን ተከትሎ ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤት ጥብቅ ቁጥጥር እንዲያደርግ አስቸኳይ ትዕዛዝ በማስተላለፍ ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ባለሙያዎቹ እንደሚሉት ይህ አይነት የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ በመጠቀም ህገወጥ ንግድ የሚፈጽሙ አስመጫዎችን ህጋዊ መንገድ እንዲከተሉ የሚያስገድድ ነው። በመሆኑም በህገ ወጥ መንገድ የሚካሄድ የውጭ ምንዛሬ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያ እንዲረጋጋ አስተዋጽኦ ያደርጋል፣ ማለቱን ከጉምሩክ ኮሚሽን በኩል ያገኘነው መረጃ ያመለክታል። በመጨረሻም በኡጋንዳ ካምላ የጉራ አውራ ጎዳና በደረሰ የተሽከርካሪ ግጭት ምክንያት የስልሳ ሶስት ሰዎች ህይወት ማለፉ እጅግ አሳዛኝ እና መነጋገሪያ የሀገሪቱ ፖሊስ እንዳስታወቀው አደጋው የተከሰተው በተቃራኒ አቅጣጫ ይጓዝ የነበረ ሁለት አውቶቡሶች መኪና ደረበው ለመቅደም ሲሞክሩ ነው። ከካምፓላ ወደ ጉሉ ከተማ በሚወስደው የጉሉ አውራ ጎዳና ላይ በተከሰተው አደጋ አውቶቡሶቹ ተጋጅተው ሚዛናቸውን በመነሳት የመገልበጥ አደጋ እንደደረሰባቸው ፖሊስ መዘገቡ በዚህ ሰዓት ይፋ አድርጓል። ለቤተሰቦቻቸው መጽናናትን እየተመኘን ለለቱ ያስኩላቸው መረጃይን ይመስላል። ቪዲዮን ላይክ ላይክ ሸርሸር ሸር አድርጉት እያልኩ እስከፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወራህመቱላህ።